ሰላም ተመልካቾቻችን፣ በዛሬ ዕለት ከምንመለከተው የመጽሐፍ ቅዱስ ታሪክ መካከል የዮሴፍ ታሪክ ነው። ይህንንም በዘጸሐት መጽሐፍ ምዕራፍ 37 ያገኙታል። ይህን ታሪክ በክፍል አንድና በክፍል ሁለት ያገኙታል። ይህ ክፍል አንድ ነው። ከብዙ ዘመናት በፊት በከናን ምድር ይኖር የነበረ ያዕቆብ የሚባል አንድ ሰው ነበረ። ያዕቆብም 12 ወንድ ልጆች ነበሩት። ከእነርሱም መካከል ዮሴፍ የተባለ የ17 ዓመት ታዳጊ ልጅ ነበረው። ያዕቆብም ከነበሩት ልጆች ሁሉ ትንሽ ስለነበረና በእርጅና ዘመኑ ስለወለደው ዮሴፍን ከልጆቹ ሁሉ አብልጦ ይወደው ነበረ። አንድ ቀን ያዕቆብ ለዮሴፍ በብዙ ቀለማት ያጌጠች ቀሚስ ገዝቶ ስጦታ ሰጠው። ዮሴፍም አባቱ የገዛለትን የምታምር ልብስ ለብሶ ከቤት ወጣ። ወንድሞቹም አይተው ቀኑበት። ስለዚህም ሰበብ እየፈለጉ ይጣሉትና ያገሉት ነበረ። እግዚአብሔርም ለዮሴፍ ሕልም ያሳየው ነበረ። ዮሴፍም በእግዚአብሔር ያየውን ሕልም ለወንድሞቹ እና ለአባቱ ይነግራቸው ነበረ። ያየውንም ሲነግራቸው እንዲህ ይላቸው ነበረ፣ ዛሬ በሕልሜ እንዲህ አየው። ከእናንተ ጋር አንድ ላይ ሆኜ በእርሻ ላይ ነበርን። በዚያ ስፍራ ነዶዋችንን እያሰርን፣ ድንገት የኔ ነዶ ቀጥ ብላ ቆመች። የእናንተም ነዶ ዙሪያዋን ከበዋት ይሰግዱላት ነበረ። ዮሴፍም ወንድሞቹ ይህንን ሲሰሙ በጣም ይበሳጫሉ፣ ይቀኑም ነበረ። በሌላም ቀን ዮሴፍ ሕልምን አለመ። ሲነግራቸውም ዛሬ አዲስ ሕልም አይቻለሁ፣ በሕልሜም ፀሐይ፣ ጨረቃ፣ ከዋክብት ሲሰግዱልኝ ነበር አላቸው። ቤተሰቦቹም ይህንን ሲሰሙ በጣም ደነገጡ። ወንድሞቹም ይህ ልጅ በላያችን ላይ ሊነግሥ ነው እንዴ? ብለው ፈሩ። ዮሴፍም አባት በእውነት እኔ እናትና ወንድሞች እንድንሰግድል ብሎ ተቆጣ። ነገር ግን ያዕቆብ የዮሴፍን ሕልም እውነት እንደሆነ ስለሚያውቅ እስኪፈጸም ድረስ ይጠባበቅ ነበረ። ከጥቂት ጊዜም በኋላ የዮሴፍ ወንድሞች በጎችን ለመጠበቅ ወደ ሴኬም ወደ ተባለ ስፍራ ሄዱ። ስለዚህም ያዕቆብ ወንድሞቹን እንዲያያቸውና እንዲጠይቃቸው፣ በቶሎም እንዲመለስ ዮሴፍን ላከው። ዮሴፍም አባቱን ታዞ ወደ ሴኬም ሀገር ተጓዘ። እዚያም ከደረሰ በኋላ ግን ወንድሞቹን በቶሎ ሊያገኛቸው አልቻለም። ብዙ ከፈለጋቸው በኋላ አንድ ሰው ጠቆመው፣ ካሉበትም ቦታ ደረሰ። ዮሴፍ ገና በሩቅ ሳለ ግን ወንድሞቹ ተመለከቱት። ከዚያም ተማረሩበት። እዩት ያንን ሕልመኛ ወደ እኛ እየመጣ ነው። ኑ በአንድ ላይ ሆነን እንግደለው፣ ለአባታችንም አውሬ በልቶታል እንለዋለን፣ ተባባሉ። ከእነርሱም መካከል ግን ሮቤን የዮሴፍን መገደል አልፈለገም። ስለዚህም ለወንድሞቹ እንዲህ አላቸው፣ በእጃችን ነፍስ ከምናጠፋ ለምን ወደ ጉድጓድ ውስጥ አንጥለው? ከዚያ እዛ ባለበት አውሬ በልቶት ይሞታል አላቸው። እርሱ ግን እንዲህ ያላቸው ከወንድሞቹ ተደብቆ ተመልሶ ወንድሙን ከጉድጓድ ለማውጣት ስላሰበ ነበረ። እነርሱ ግን እሺ ብሎ ተስማሙ። ዮሴፍንም ከእነርሱ ጋር በደረሰ ጊዜ ለብሶ የነበረውን የምታምረውን ቀሚሱን ወሰዱበት፣ ወደ ጉድጓድም ውስጥ ጣሉት። ከዚያም ተሰባስበው ምግብ ይበሉ ነበረ። ድንገት ግን እስማኤላውያን ነጋዴዎች መንገድ ሲያቋርጡ አዩዋቸው። ከወንድሞቹም መካከል አንዱ ተነስቶ ዮሴፍን በጉድጓድ ውስጥ ብንጥለው ምን እናገኛለን? ለምን ለነዚህ ነጋዴዎች አንሸጥም? ተባባሉ ከዚያም ዮሴፍ ከጉድጓድ ውስጥ አውጥተው በሀያ ብር ለነጋዴዎች ሸጦላቸው። ነጋዴዎችም ዮሴፍን በገመድ አስረው እየጎተቱት ወሰዱት። ሮቢል ግን ወንድሞቹ ያደረጉትን ነገር አላወቀም ነበርና ዮሴፍን ለማዳን ዮሴፍ ጥለውት ወደ ነበረው ጉድጓድ ውስጥ ተደብቆ መጣ። እዚያም ሲደርስ ግን ዮሴፍን ስላላገኘው በጣም ይደነግጣል። እየጮኸም ልብሱን እየቀደደ ማልቀስ ጀመረ። ወንድሞቹ ግን ዮሴፍን ቀሚስ ቀደዱት፣ በፍየልም ደም ውስጥ ነከሩት። ከዚያም ወስደው ላያዕቆብ አሳዩት እንዲህም አሉት፣ እስቲ አባታችን ይህንን ልብስ ያው ዮሴፍ ነውን አሉት። ያዕቆብም ግን ልብሱ እንዳየ ዮሴፍ እንደሆነ አውቆት ነበረና በጣም ደነገጠ። እጅግም እያለቀሰ ይጮው ጀመረ። ለብዙም ጊዜ ሐዘን ተቀመጠ። በእየዕለቱም እያለቀስ ነበረ የዮሴፍን ህልሞች መፈጸም ይጠባበቅ ስለነበረ የዮሴፍን ሞት አምኖ ለመቀበል አልፈለገም ነበረ። ሌሎች ሴቶችና ወንድ ልጆች እንዲጽናና ቢመክሩት፣ እሱ ግን ማዘኑን አላቆመ። ዮሴፍ ግን ከነጋዴዎች ጋር ወደ ግብፅ አገር ገባ። በዚያም የፈርዖን ጃንደረባ የነበረ የዘበኞች አለቃ ከሆነ ጲጢፋራ ለተባለ ሰው ሸጡት። በዚያም ቤት ዮሴፍ እየሰራ መኖር ጀመረ። እዚህ ክፍል ሁለት ታሪክ በቅርቡ ይለቀቃል።